አዲስ ቀን ላይ ናችሁ አብራችሁን ስላላችሁና፣ አመሰግናለን። እስከ ሶስት ሰዓት አሁንም አብሮነታችሁን እንጠይቃለን። ቀደም ሲል ያስተዋወቅናችሁን በዶት ስትሪም ያስተዋወቅናችሁን ጉዳይ ደግሞ ዝርዝር መረጃውን ይነግረን ንብረት ተሆነ እዚህ ይገኛል። ንብረት ይንቀጥል። መልካም እንግዲህ ቀደም ብዬ ካስተዋወቁት የመጀመሪያ ጉዳይ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በአውሮፓ ጉብኝት ላይ ነበሩ። ከፈረንሳይ የጀመረው ጉብኝታቸው ከዛም በጣሊያን ና በተለያዩ አካባቢዎች ጉብኝት ሲያደርጉ እንደነበረ እናስታውሳለን። በዚህ ወቅት እንግዲህ በርካታ ጉዳዮች ላይ እንደተነጋገሩ መረጃዎችን ትሰማ ነበር። ሰሞኑን በተለይ ፈረንሳይ ውስጥ የተለያዩ ቀደም ብላችሁ እናንተ በዜና ውስጥ ትመለከቱት የነበረው የኤአይ ቴክኖሎጂን ተቋማትን ሲጎበኙ ነበር ና ኢትዮጵያ በተለይ ከፈረንሳይ የኤአይ ተቋማት ወይም የአርቲፊሻል ኢንቴለጀንስ ተቋማት የምታገኘውን ተሞክሮ ወደዚህ ሀገር ለማምጣት ጥረቶች ሲደረጉ እንደነበረ እናስታውሳለን። ፈረንሳይ ውስጥም እንግዲህ በተለይ የኖኪያ ተቋማትንና ሌሎች የኤአይ ተቋማትን በጎበኙበት ወቅት በኢትዮጵያ ውስጥ ልንተገብራቸው ና ሊጠቅሙ ነው የሚችሉ የቴክኖሎጂ ተሞክሮ የተገኘበት ጉብኝት እንደሆነ እናውቃለን። ከዛ በኋላ እንግዲህ በጣሊያን የተለያዩ ጉብኝቶች አድርገዋል። ከጣሊያን ጠቅላይ ሚኒስትር ጋርም ቆይታ ነበራቸው። ከዛ በኋላ እንግዲህ በሕዳሴ ግድብ ላይ ስሙን በደንብ የምናውቀው የሳልኒ ተቋራጭ አለ። ከሱ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር ጠቅላይ ሚኒስትሩ ውይይት አድርገው ነበር። በዚህ ወቅት እንግዲህ ያነሱት አንዱ እንግዲህ በቅርቡ የሚመረቀው በተለይ ከወራት በኋላ የምንመረቀው የታላቁ ህዳሴ ግድብን እየገነባ ያለ ትልቅ ተቋራጭ ነው። በዓለም አቀፍ ዝናው በጣም የሚታወቅ ተቋራጭ ነው እና በኢትዮጵያ ውስጥ ሌላም ፕሮጀክቶች ላይ እንዲሳተፍ አሁን ጊቤ አራት ላይም ኮይሻ የኃይል ማመንጫን እየገነባ ያለ ተቋም ነው። ከታላቁ ህዳሴ ግድብ በተጨማሪ በሌሎች ፕሮጀክቶች ላይም ተሳትፎ እንዲያደርግ በተለይ ኢትዮጵያ ውስጥ ትልቅ አቅም አለ፣ በማዕድን ዘርፍ፣ በቴክኖሎጂ ዘርፍ ነውና በተለያዩ ዘርፎች ይህ ተቋም ሊመጣና ትርፋማ መሆን እንደሚችል ጠቅላይ ሚኒስትሩ ማብራሪያ ሰጥተውታል። ኢትዮጵያ ውስጥ ያሉ እድሎችንም አብራር ተወለታል። እንዲሁም ደግሞ እየገነባቸው ያሉ ተቋማትን አብረው ገምግመዋል። በቀጣይ መደረግ ስላለባቸው ጉዳዮችም እንግዲህ ከጠቅላይ ሚኒስትሩ ጋር ስለመነጋገራቸው ነው ማህበራዊ መገናኛዎችና እንዲሁም ዋና ዋና መገናኛ ብዙሃን ይዘውት እየወጡ ያለው መረጃ እንግዲህ ጠቅላይ ሚኒስትሩ ከእርሳቸው ጋር በአካል ተገናኝተው ስለ ታላቁ ህዳሴ ግድብ አፈጻጸም እና በኮይሻ ፕሮጀክት ላይ ያለውን አፈጻጸም ግልጽ ማብራሪያ ሰጥተዋቸዋል። የኢትዮጵያን ፍላጎትም ነግረዋቸዋል። ይህ ተቋም ደግሞ በኢትዮጵያ ውስጥ ሌሎች ፕሮጀክቶችን በፍጥነት እንዲጨርስ እንዲሁም ደግሞ ሌሎች ኢንቨስትመንቶች ላይ ተሳትፎ እንዲያደርግ እንግዲህ ጠቅላይ ሚኒስትሩ መልእክት አስተላልፈውላቸዋል ነው የተባለው። በጣሊያን በነበራቸው ቆይታቸው እንግዲህ አንዱ ትልቁ ነገር እሳቸውን አግኝተው በኢትዮጵያ ውስጥ እየተገነቡ ባሉ ትልቅ ፕሮጀክቶች ላይ መወያየታቸው እንግዲህ ትልቅ እድል ፈጥሮላቸዋል የሚል መረጃ ነው በማህበራዊ ሚዲያ ላይ እየተላለፈ ያለው። ሌላኛው መረጃችን እንግዲህ አይኤምኤፍ ዞት የወጣው መረጃ ነው እንግዲህ የኢትዮጵያን ኢኮኖሚ በተመለከተ አይኤምኤፍ ከሰሞኑ አዲስ መረጃ ይፋ አድርጓል 10 የአፍሪካ ሀገራት ብሎ የፋስተስት ወይም ደግሞ ይሄ በማደግ ላይ ያሉ ሀገራት በ2025 በተለይም ጂዲፒያቸው አመታዊ የምርት እድገታቸው ተስፋ ሰጪ ከሆኑ ሀገራት መካከል 10 ሀገራትን ዘርዝሯል ከነዚህ ውስጥ እንግዲህ ኢትዮጵያን በቀዳሚነት አስቀምጧል 8.1 በመቶ የኢኮኖሚ እድገት በማስመዝገብ ከአፍሪካ ቀዳሚ ሀገር ትሆናለች በ2025 ብሎ ያስቀመጠው እንግዲህ ለዚህ መነሻ ብሎ ያስቀመጠው በሀገር ውስጥ እየተከናወኑ ያሉ የኢኮኖሚ ማሻሻያዎች እንዲሁም ደግሞ ከኢኮኖሚዋን ለውጭ ኢኮኖሚ ከዚህ ቀደም ያልነበሩ ፖሊሲዎችን በማሻሻል ክፍት የማድረግ ሂደቱ የኢትዮጵያን ኢኮኖሚ እያነቃቃው ነው። የሀገር ውስጥ ማሻሻያ ወይም ደግሞ ሆምግሮን ኢኮኖሚ ማሻሻያ ተብሎ የተጀመረው ደግሞ የኢትዮጵያን ኢኮኖሚ ወደፊት እያመጣውና በአፍሪካ ውስጥ ተስፋ ካላቸው ሀገራት ውስጥ በመጀመሪያው ደረጃ ትቀመጣለች ብሎ አስቀምጧል። አይ ኤም ኤፍ በሁለተኛ ደረጃ ያስቀመጣት ሴኔጋል ነው። ወደ ስድስት ነጥብ ሰባት በመቶ የኢኮኖሚ እድገት ታስመዘግባለች ብሏል። እንግዲህ ሴኔጋል ከኢትዮጵያ በተለየ መልኩ ኢትዮጵያ ውስጥ ለማደጋችን ምክንያት አድርጎ ያነሳው የኢኮኖሚ ሪፎርም ማሻሻያዎችና የሰው ኃይል ወይም ያለን ለመስራት የተመቻቸው ወጣት ያለባት ሀገር ናትና እነዚህን መጠቀም ከቻለችና በሀገር ውስጥ እያደረገች ያለችው የኢኮኖሚ ማሻሻያ ለዚህ አንዱ ምክንያት አስቀምጧል። ሴኔጋልን ሲያስቀምጥ ግን ከወጣትነት ባለፈ ደግሞ የተፈጥሮ ማዕድን ያለባት ሀገር ናት፣ እንደ ነዳጅን የማውጣት ሂደት ላይ ያለች ሀገር ናት እና የተፈጥሮ ጋዟን ከመጠቀም ጋር ተያይዞ በአፍሪካ ውስጥ ፈጣን ኢኮኖሚ ያስመዘግባሉ ተብለው ከተቀመጡ ሀገራት መካከል በሁለተኛ ደረጃ ላይ ያስቀምጧታል። ሌላኛው ሀገር ዲሞክራቲክ ሪፐብሊክ ኮንጎ ነች። ኮንጎ እንግዲህ ስሟን የምናውቀው በተለይ በብጥብጥና በጦርነት ነው የምናውቃት። አሁን ግን በተለይ የኮፓልት ና ለዚህ ለቴክኖሎጂ ለስልክ ማዕድናት የሚሆኑ በርካታ ማዕድናት የሚገኙባት ሀገር ናት ና እነዛ ማድነቶችን አውጥታ መጠቀም ከቻለችና ና የስራ ባህሏን መቀየር ከቻለች ደግሞ የኢኮኖሚ ማሻሻያው ማድረግ ከቻለች በ2025 ከአፍሪካ በፈጣን እድገት ላይ ከሚገኙ ሶስተኛዋ ሀገር ብሎ አይኤምኤፍ በሪፖርቱ አውጥቷል። ሌላኛዋን ሀገር ስንመለከት ኡጋንዳ ነች። ወደ ስድስት ነጥብ ሶስት በመቶ ያህል እድገት ታመጣለች ብሎ አይኤምኤፍ ተንብዋል። ሌላኛዋ ኮትዲቯር ነች። ጋና፣ እንዲሁም ታንዛኒያ ና ኬንያ፣ አንጎላ፣ ማሊ እስከ አስር ያለውን ደረጃ ይዘዋል። ኢትዮጵያ ግን እንግዲህ አሁን ላይ እያደረገች ያለው ማሻሻያ ከአፍሪካ አስሩም ሀገራት በቀዳሚነት አስቀምጧታል። ይህ እንደሚሳካ እንግዲህ አይኤምኤፍ ያወጣው ሪፖርት ያመላክታል። ሌላኛው መረጃችን ስንመለከት እንግዲህ ዛሬ በርካቶች ማህበራዊ ሚዲያ ላይ እየተነጋገሩበት ያለው ጉዳይ ግንቦት 20 ህዝባዊ በዓል ነው ወይስ አይደለም የሚል በርካቶች እንግዲህ የማህበራዊ ሚዲያ ለመነጋገሪያ ጉዳይ ሆኗል። ከዚህ ቀደም እንግዲህ ያው ህጋዊ መሰረት ባይኖረውም በኢትዮጵያ ውስጥ ለበርካታ አመታት ሲከበር የነበረ ቀን ነው። ግንቦት ሃያን የደርግ ወታደራዊ ስርዓት በኢህአዴግ የተተካበት ቀን ተደርጎ በብሔራዊ ደረጃ ስናስበው ነበር። ነገር ግን ህጋዊ መሰረት አልነበረውም። እንግዲህ አዲስ አዋጅ ከወጣ በኋላና ባለፉት ዓመታት ይህን ቀን እያከበርን አይደለም እና ማህበራዊ ሚዲያ ላይ መነጋገሪያ እየሆነ ያለው ጉዳይ ነው። ለዚህ አዲሱ አዋጅ መልስ ይዞ መጥቷል። እንግዲህ በተለይ በኢትዮጵያ ውስጥ የምናከብራቸው የብሔራዊና የህዝብ በዓላት እንዲሁም ታስበው የሚውሉ በዓላት ብሎ ወደ 14 የሚሆኑ ቀናትን ዘርዝሯል። ከዚህ ውስጥ እንግዲህ ግንቦት ሃያ የለበትም። እንዲያው ለመጥቀስ ያክል በተለይ ብሔራዊ በዓላት ተብሎ የተቀመጡቱ መስከረም አንድ ወይም የዘመን መለወጫ እንቁጣጣሽ፣ እንዲሁም ደግሞ የካቲት 23 የአድዋ ድል መታሰቢያ በዓልን እናከብራለን። ሚያዝያ 23 የዓለም የሰራተኞች ቀን ይከበራል። ሚያዝያ 27 የአርበኞች የድል ቀን፣ እነዚህ ብሔራዊ በዓላት ተብለው ይከበራሉ። የሃይማኖት በዓላትን ስንመለከት ደግሞ መስቀል፣ ገና ወይም ልደት የጥምቀት በዓል፣ ስቅለት፣ ፋሲካ፣ ኢዳል አድሃ ወይም አረፋ የምንለው መውሊድ፣ እና ኢዳል ፈጥር ከሃይማኖታዊ በዓላት የሚከበሩ ናቸው። እንዲሁም ደግሞ ታስበው ይውላሉ ተብሎ የተቀመጡ ሁለት በዓላት አሉ። አንደኛው ኅዳር 29 ወይም የብሔር ብሔረሰቦች ቀን የምንለው ነው። ስራችንን እየሰራን ታስበው የሚውል ቀን ማለት ነው። ሁለተኛው የካቲት 12 ወይም የሰማዕታት ቀን ብለን የምናከብረው ማለት ነው። እነዚህ 14 በዓላት እንግዲህ በአዲስ የዛሬ ዓመት አካባቢ በሕዝብ ተወካዮች ምክር ቤት ቀርቦ በጸደቀው አዋጅ ውስጥ ኢትዮጵያ የምታከብራቸው የብሔራዊ የሕዝብና ታስበው የሚውሉ በዓላት ተብሎ ተቀምጠዋል። እንግዲህ ለማህበራዊ ሚዲያ ላይ ሰዎች የተነጋገሩበት ላለሁ በዛ ዛሬው ለግንቦት ሀያ ቀን ይሄ አዋጅ መልስ የሰጠ ነው ማለት ነው። ዛሬ የምናከብረው ቀን አይደለም። እነዚህ ቀናቶች በኢትዮጵያ የብሔራዊ ቀን ሆነው ተቀምጠዋል ማለት ነው በዚህ አዋጅ። ሌላኛው መረጃችን ወደ ጃፓን ይወስደናል። እንግዲህ ጃፓን ውስጥ ወደ አሜሪካ በረራ እየደረገ የነበረ የጃፓን አውሮፕላን ላይ የተከሰተ ጉዳይ ነው። አንድ ተሳፋሪ አውሮፕላኑ እየበረረ ባለበት ሰዓት ለመውረድ ግብግብ ከአውሮፕላን ሰራተኞች ጋር ይገጥማል እና በጣም በርካቶች ድንጋጤ ውስጥ ይገባሉ። ወደ ሂውስተን ነበረ፣ ወደ አሜሪካ ግዛት በረራ እያደረገ የነበረው። እና ነገሮች ከቁጥጥር ውጭ በመሆናቸው ሲያትል ውስጥ አውሮፕላኑ እንዲያርፍ ማድረግ ችግሩን የፈቱበት አጋጣሚ በርካቶችን ማህበራዊ ሚዲያ ላይ እያነጋገረ ነው። በኋላ ላይ በርካታ የማጥራት ስራዎች ሲሰሩ ነበረ እንግዲህ በጣም ቀላል አይደለም። የአውሮፕላን በረራ በጣም በጥንቃቄ የሚደረግ ቴክኖሎጂ እንደሆነ ይታወቃልና በረራ ላይ ያለሽ እወርዳለሁ በሚል ግብግብ መፍጠር በጣም ትልቅ ስጋትና ድንጋጤን የሚፈጥር ነው። ነገር ግን በኋላ ላይ በተደረገ ማጥራትና በተደረገ ክትትል ሰውየው የጤና እክል ገጥሞት ይገኛል። እንግዲህ አውሮፕላን ውስጥ በጣም የጤና እክሎች ተደጋግሞ ይሰማሉ። እስከ ሞት የሚደርሱ አጋጣሚዎችም ገጥመው እንደሚያውቁ ይሰማል። እንዲህ አይነት ነገሮች ሲገጥሙ ደግሞ ልዩ ነገር ናቸው። በተለይ በረራን እያከናወንሽ ያለሽ ከፍቼ እወርዳለሁ የሚል አይነት ስሜት ሲፈጠር በርካቶችን ያስደነግጣል። ነገር ግን ሌሎች ዓላማዎች ኖሩት ወይ በሚል በርካታ ማጥራት ግለሰቡ ላይ ተደርጎ ነበረ ፖሊስ አድርጎ ነበረ። ነገር ግን ከአእምሮ ሕመም ጋር የተያያዘ ሆኖ ወደ ሕክምና ተቋም ተወስዷል። ሌሎች መረጃዎች በቀጣይ ይፋ ይደረጋሉ ተብለዋል። ግን ለጊዜው ይፋ የተደረገው ከጤና ጋር የተያያዘ ሆኖ ግን በርካቶችን ያስደነገጠ የሚያነጋገር መረጃ ሆኖ በዓለም አቀፍ መገናኛ ብዙሃን ሲዘዋወር የነበረ አንዱ ትልቁ መረጃ ነው። ይሄ ቅድም ምን አለበ ነገርከን ክፉ ነገር ሳንወራ ሚያምሩ አይ ክፉ ነገር እኮ አላወራ ነው። እንግዲህ ይሄ በኋላ በኋላ ተጣርቶ የመጣ ነገር ነው። ያው አውሮፕላን እየበረረ ያለ እንዲህ አይነት ነገር ሲገጥምሽ ያኛው አይደለም። ስለዚህ